ይሻል። ብቻውን ይስተካከላል ስታጠነክረው ይመጣል። በቃ አሁን ነገርኳቸው አስር ሚሊዮን ቪው ከሰው ጋር ከማገኝ ወላሂ ብቻዬን አስር ሺህ ብይሻለኛል ምናምን፣ ነገር ሶዳትስዋይ ላይቭ እየገባው ስለነበር ቪዲዮ ላይ ለምን እንደጠፋሁ እንድታውቁ ነው። ሌላ ምንም ታሪክ የለውም። እሺ። ሄሎ ሄሎ፣ ወይዬ እና ምንም ችግር የለብንም። እሺ ገብቼ ችግር ዝም ብዬ ቪዲዮውን ያለ እሷ ፈቃድ መሆነ እሷ ሳታይም ስለለቀቁት ሚሚ ክህደት ሊመስል ይችላል። ካጠፋው አፉ በሉኝ፣ አፉ ትበለኝ። እሷም ሌላው በቃ ሀሳቤ ምንድን ነው? ራስ አንተ አጠገብ የነበሩትን አሳጣቸው። ሌላ ማንም አልነበረም፣ ማንም አልነበረም። በሰዓቱ ረም ጓደኛዬ ነው ሁለት ቀን መጥቷል። ኢስሀቅ የሚባል ጓደኛ ያለኝ አንድ ቀን መጥቷል። በአንድ አንድ አመት ውስጥ ነው ማውራቸው እና ሌላ ጓደኛ የለኝም፣ ባይዘው ሌላ መምጣት የነበረበት ጓደኛ የለኝም። አብዛኞቹ ጋር ቀድመን ተራርቀ ነበር፣ ከመታመሜ በፊት ሰው ያልሰማ ማለት ሰምቶ ሚግኖር ያደረጋ። ኢትስ ኖርማል አዎ ቤተሰብ ደግሞ እንዲያውቅ አልፈለግኩኝ። ምክንያቱም ቤተሰብ ጋር ከዛ በፊት ስድስት ወራት ምናምን ጠፍቼ ነበር፣ በስልክ ብቻ ነበር ማገኛቸው። አሞኛል ብዬ መጥራት አልፈለግኩም። መዝለን እንደማልችል ሳስብ እግሬ በሆነ ሚስ ሲያመኝ ምናምን ነገር ያናደኛል። በሰዓቱ የነበረ ሰው ይንከባከበኛል ብዬ ያሰብኩ ሰው ስለንተከባከበኝ ይከፋኛል። ሰው ሌላ ታሪክ የለው እንጂ ሰው መጣ ቀረ ምናምን ነገር። እኔም ብዙ የሚጠብቀኝ ሰው ያልደረስኩለት ሰዋል አንድ ሕክምና ነው የቀረኝ አለኝ። በጣም ተጎድተሃል፣ ምንድን ነው ምን ያስጎዳታል ባለው አለኝ። ሰርኩላት አልፈጠኋትም። ምንድን ነው የሚመስላችሁ ዝም ብላችሁ የምትገምቱት? እንቀባ አይደለም አገር ሰላም ብዬ በተቀመጥኩበት ነው፣ ስቶሪ አየሁት። የተሻለ ይገባሻል የሚል ሰው የተሻለ ከተገባት የተሻለ ሰው ጋር። ወንድ ልጅ ደግሞ እኔ ኮንተንቴን የሰራሁት እስቲ ልመሰረዋለሁ፣ ወደፊትም እሰራለሁ። የሚመስለኝም ዘፈንም ሆነ ከሌላ ሀሳቦችን እየወሰድኩኝ ምንም ስቶሪ አስደርግም። ወንድ ልጅ እኝ ሲል ም ደስ ሚል ሰው ስራዬን እንሰራለሁ። አስተዳደጉ ላይ መሆኑ ትንሽ ይደብራል። ምክንያቱም ፋሚሊ ሪስፔክት እንዳለኝ ሺኖስ በጣም እንደምወዳቸው እንደማከብራቸው፣ እና ለእነሱም እንደምኖር ለእነሱም እንደምጨነቅ ሰው ጨዋም እንደሆኑ ሺኖስ ታውቃለች በደምብ እና አስተዳደጉ ላይም ባንገባ አሪፍ ነበር። ስለ ቤተሰብ ድረስ ፈርዘር ሊባል ሄድ በቃ ሌላው ታሪክ የለ ታሪክ የለ። እኔ ዘፈን ስቶሪ ያደርጋለሁ፣ በጣም ነው የምወደው። አሳዛኝ ዘፈኖች መሆኑ ማይረቡ ዘፈኖችን ስቶሪ አድርጋለሁ። ሰው ነው ከእሷ ጋር የሚያገናኘው ከእሷ ጋር በጣም ሰላም ሆኜ ወላሂ ነው ምላችሁ። በጣም አሪፍ ሆነን በጣም ምርጥ ነገር ላይ ሆነንም ዘፈን አደርጋለሁ የብሬካፕ ዘፈኖች ናም ስለምወደው ነው ስለምወድ ነው። ሌላ ታሪክ የለም። እሷ ፈርዘርሊ የካየት ጋር ዋለች ምናምን ነገር ምንድነው፣ ከአያ ጋር ዋለች ምናምን ነገር ነው የሚሆነው። ህክምና የቀረው ላሳክመ ህክምና እንዴት ሆነ መሰላችሁ? ረጅም ሰዓት ስራ አልሰራሁም ነበረ፣ ገንዘብ ጨረስኩኝ። ሶ በጣም ውድ ነው አጥንት ለማስገባት እንትን ብረት ለማስገባት ማ፣ ስለዛ አንድ ቀን ቆሜ አሁን ባለኝ ጤና ሰርቼ የምራብ ነገር ብረሰብስቤ እታከማለሁ ብዬ አሰብኩኝ። ነገን ዛሬን እየወለደ የባሰ ነገር ውስጥ ገባሁና ራሴን ቆሜ ያገኘሁት። ሶ በዚህ ሰዓት የመታከም ሀሳብ የለኝም ብረት የማስገባት ቢኮዝ ኦፍ ውድ ነው፣ ከውድነቱ አንጻር አልፈልግም ያህል ነገር ስራ ላይ በደንብ ስቴብል ሆኜ ነው ወደዛ የምፈልገው። ለዚህ ለዛ ሁሉ ታይም ዋጋ ያስከፈለኝ ሰው ለሁለት ቀንም ለሶስት ቀንም ለአራት ቀንም ተቶኝ ቢሆን ስላመመኝ ብቻ እንደዛ ነው እንጂ ታሪክ የለም ነገር እዛም እየሰራችሁ ምን አይደለም። በአላ ወላሂ ለአዚም ይኸው ሙስሊም ነኝ፣ በአላህ ምልላቸዋለሁ። ወላሂ ለአዚም ምንም ያራመ የለም። ነገ ልመጣበት ያሰብኩበት ኮንቴንት ምናምን የለ። ወላሂ ለአዚም የለም። አሁንም መልስ መስጠት አልፈልግም። ባንኬ ስር አለኝ ብዬ ባሰብኩት ብር ለእሷ የሚገባትን ጊፍት ሰጥቻለሁ። ከዛ እሷ ደግሞ አሁን ተናዳ ምንድን ነው ያለችው? በራሴ ብር ላኩለት ከዛ ገዛልኝ ምናምን ያለችው ስቲል ነገር እየው ስሙ በእኔ ቢሆንም መጥፎ ነገር አእምሮ ስር የለም። አእምሮ ስር መጥፎ ነገር እንዳይፈጠር እንዳልፈጥርም ምክንያቱም ስለሚገባት ሴራ ስለሆነ መኪና ከሷ ውጭ አላገኘሁ ነበር። ያገባችሁ ከሷ ጋር ነበር የሰራሁት። ኢቨን ራሱ አልፎ የዛን የዛሬ ሁለት አመት ነው ሶስት አመት ከሷ ራሱ መኪና መግዛት ፈልጌ አልሞላ ብሎኝ ብር ተቀብያታል፣ የተወሰነ ብር እና ለእሱም ካሳ ስለሚገባትም፣ እኔም በቲክቶክ መኪና አግኝቻለሁ፣ እሷም ማግኘት አለባት ብዬ ገዝቻለሁ ባለኝ ብር፣ አላህም በሚያውቀ አካውንቴ ላይ ምንም ሳልሰሰት፣ ለወጭም ሳላስቀር ነገ ሰርተን እናገኘዋለን ብዬ አድርጌ ያለው እኔ ገዝቼ ሆኖ እኔ ስልክ የለት ነው ይገዛልኝ ካለች ችግር የለም። ዋናው ነገር እንኳንም ሆነ የእርሷ ሆኖ እንኳን እንጂ ደግሞ ምንም ችግር የለም። ወንድ ልጅ ከሴት ልጅ ከተናደረችም የሆነ ነገር ላይ ከሆነችም በጣም ብዙ ታወራለች። አብረን በልተን ነበር እንዲጠጥተን ነበር እንዲበላችሁ እስክትደነግጾ ድረስ ታወራለች። ስኖርማል ምንም አይደብረኝም ላይ ካሁን በኋላም ደግሞ በአባቷ መታበት ለምን ማለት ነው? ወላሂ እኔ የገዛሁት ብትል ወይ አባቴ እንትን ይበለኝ እኔ የገዛሁት ብትል ራሱ ወላሂ ነው የምላችሁ መልስ አልሰጥም፣ አይመለከተኝም። ስለዚህ ጉዳይ ችግር የለብኝም። ምክንያቱም እኔ ለምስጋና አይደለም የገዛሁት፣ ክሬት እንዲሰጠኝ አይደለም የገዛሁት ከእሷ ጋር ይሄን መኪና የገዛሁት ለእሷም ስለሚገባት ነው ያደረጉት። ያ ነገር እና ደግሞ ፊቸር ነበረ አብረን ሰርተን እንኳን መኪና ምንም እንገዛለን ብዬ አስብ ነበረ። አልሆንም። የራሱ ጉዳይ ነው። ላይፍ ይቀጥላል። ቀጥላለሁ፣ ወደፊት በቃ ድራማ አይደለም። ብንገናኝ የሚያሳፍር ነገር አይደለም። ግን እንደኔ ጀርባዋ ሰፊ ስላልሆነ፣ አሪፍ ስላልሆነ የምትመልስባቸው ምርቶች ያስጠላሉ፣ አክሽኗ ያስጠላል። ምናምን እሱ ይህ ነገር ደግሞ እኔ ውስጤ ጥላቻ እንዲፈጠር አልፈልግም። እና እዚህ ጋር ስምመቶ ሰው አላችሁ ሪከርድ የምታደርጉ ሰው አታርጉ፣ ለአላህ ብላችሁ አታድርጉ። ምክንያቱም አቀሳሰር ነው የሚሆነው። ዩቲዩብ ዩቲዩብ ላይ ነገር የምታዋስዱ ልጆች አሉ፣ የተወሰኖቻችሁ ምናምን ያጋችሁ አለ በስም እናንተ እናንተ ሪከርድ አርጋችሁ አታቀሳስሩ። እንዲ ያላት እኮ ተብላችሁ ስትስቁ ናም ደስ አይል ሁን በላችሁ፣ ጠላት ነው የሚመስለው። የሰው ቤትም ይፈርሳል በዚህ በዚህ ወይ ያልተገለባም ቤት ቢሆን ማለት ነው። ከቻላችሁ ተው፣ በቃ ተው። ወላሂ ተው። እሷ ጋር ሄዳችሁ ኢሳን ብላችሁ ነገር ጉዳይ ነው ኢሳም ነው ስለ ስለ በቃ አብረን መጣን አይደለ በቃ ለኛ ልብ ማለት ነው። አምጥቶ አብራችሁ ነገር በቃ ይሄ የሆነ ሰው በቃ ፈተና ሁሉም ነገር ላ ብላችሁ እሷ ጋር ሄዳችሁ ማይረባ ማይረባ ኮመንት ታጻፉ አልካደችኝ ማስታማኛለች ወላሂ ላ ማስታማኛለች በደንብ የምትችለውን ሞክራለች። እኔም የምችለውን ነገር ለእሷ ካሳይሆን ዘንድ የምችለውን አድርግ ያለው በቃ ጊቭ ኢንድ ቴክ ነው ላይፍ ጊቭ ኢንድ ቴክ አደረግን ፈታን ገባችሁ ድራማ የለም ላይፋችን ላይ ነገ እኔና እሷ ተጣልተናል ብለን ነገ ዩቲብ ላይ ደግሞ ታድርቅ ብለን መተን ቪው እንዲኖረን አይደለም አልሐምድሊላ ቪው አለን አላነሰንም። ታውቃላችሁ በደንብ የቪው ችግር የለብንም። ግን እኔ በጣም መስራት ፈልጋለሁ። የኔ ፓሽን በጣም ጥግ ድረስ ሚሄድ ነው። በዚህ በአርቱም ደረጃ እስከ ፊልም ድረስ ምናምን መስራት ነው። እሷ ደግሞ ዛትማች ፍላጎቷ ላይሆን አይችልም። እሷ ማግባት ብቻ ይሆናል የምትፈልገው። ይህንና የእሷ አላማ አንድ ስላልሆነ እና ደግሞ እኔ ደግሞ አንድ ሴት እድሜ ስለሄደ ማግባት ስላለባት አይደለም አገባው ለኔ ሚስት ስትሆን ከኔ ጋር ስንከባበር እንደ ሚስት ስታይ እንደ ባል ስታይኝ ምናም፣ ነው ሶ አላማችን አንድ ስላልሆነ ከኔ ጋር አጣብቄ እድሜያንም ከዚህ በላይ በቃ መወሰን ነው ባጭሩ፣ ከዚህ በላይ እንድትሄድ አልፈልግም። ተጣልተንም በቃ እንጂ እና ደግሞ ለክስክስ ሙኝ አይደለም። ከብዙ ሴቶች ጋር የምሰራው እናንተን ፍራቻ ነው። ነገም ደግሞ ታጋቡኝና ከአንዷ ጋር ብቻ መስራት አልችልም። ቢኮዝ ኦፍ አሁን እኔ ታመሚ ከተነሳ በኋላ ያለሷ ማስታወቂያ መስራት አልችልም። ገባችሁ? ቪዲዮ ያለሷ በሳራ አይወጣልኝም፣ ወይንም ኮመንቱ እንዳለሷ ነው የምትሆነው። ምናምን ይሄ ነገር ስለከበደኝ ማለት ነው። ብቻዬን መቆም ትንሽ ያስቸግረኛል። ሌላ እኔ አልወድም ኢሹ መሆን ምናምን። ምናምን ሪከርድ አድርጋችሁ መግባት አልወድም። ድሮም አልወድም፣ አሁንም አልወድም። አታስገቡኝ። አታስገባት ቪዲዮ አድርጉ ሶ በቃ እሷ የምትፈልገውን ፓሽን ትስራ፣ ነው የሚሰራለው። ደስ ይሰማል። ተፈቅራታለህ? ምን ያፈቅራለሁ? ምን አውቁም። እሺ እግዚአብሔር ይማረግሩኝ። አሚን አሚን። ለምን ልብ የለህም? ለምን ይሄ ፍቅር ፍቅር ወጥቶልኛል? ደሞ ሰው ወንድ ልጅም ሆነ ሴት ልጅም ከአራት ከአምስት አመት በላይ ከሆነ ባይዘቡ ይፍቅር የሚባል ነገር የለም። በመከባበር ነው የምትኖረው። ምክንያቱም በሀ አንድ አመት በሀ አመቶች የሚፈጠሩ በጣም ስትሮሚ የሆኑ ፍቅሮች አሉ፣ ዋጋ የተከፈሉበት ምናም እሱ እኔም ከፍ እያለው ሰማንም ከፍላል። ሰው ወሬ ነው ሌላ ታሪክ የለውም። በመከ አሁን የሀቅ ነው መነገራቸው። ወላፊ ነው በላቸው። ከሁ በኋላ የምትመጣ ሴት ጋር ፍቅር ብጀምር ኦር ሪሌሽን ብጀምር ኦር ሚስቴ ባደርጋት በፍቅ ስለማፍቅራት አይደለም በቃ ስለምትሆነኝ ነው እኔም እንደዛው ስንት አመትሽ ነው ሀያ አራት ሀያ አምስት አመት ካለች በቃ ያሳለፈችው ብዙ ነገር አለ ፍቅር አይደጋግም ማንዴ ነው እና እሱ ፍቅር አልፈን በመተሳሰብ ና በመኗኗር ውስጥ ነው የምንኖረው በመከባበር ውስጥ ነው እና ምንም የምናቀው ነገር የለም እንጂ ችግር የለም እና አታቀሳስሩ ያለ ሪከርድ ታ የዩቲዩብ ልጆች የዩቲዩብ ሰዎች ያረበ አላህ የዩቲዩብ ሰዎች እንደዚህ ይሄ ሰው ምንም አይመለከትም አይመለከቱም ስክሮል እያደረገ ነው የሚያልፈው ይብን እኛ ምን አገባን እያለን የሚጽፈው ግን የቱ ሰዎች፣ አታቀሳስሩ። እንዲህ አላለም እንዲህ አላለችም ምናምን አትበሉ። ልብ ታሰፋላችሁ፣ ልብ በጥላቻ ታራቀቁታላችሁ። በቃ ብቻ በመሀን ሪሌሽን ውስጥ የምትቆዩ ሰዎች አትቆዩ፣ ተዋቸው፣ ዋላ ይልቀቋቸው። እንዳለችው እኮ ነው። በቃ ይኸው ይሄ ናስኩኝ። ካለቀቁት ሌላ ነገር መቀበል አልችልም

እንደዛ ከሆነ እንመሳሰላለን፣ ካልሆነ ህግ ነህ ማለት ነው። እሺ መሰለ ልጅ፣ ወላሂ ልክ ነው። እኔን የምትወዱ ሰዎች ለእኔ በላችሁ፣ ፎሎው ያደረጋችሁ ሰዎች አሁንም አለው እሰራለሁ። ኢንሻላህ፣ ወደፊት ለውጥ የምታዩታላችሁ። የማይስተካከል ነገር የለም፣ ኮሚትመንት ብቻ ነው። ለሁለትዮሽ ላላችሁት ደግሞ በቃ ይመጣላችኋል። የኔ ቪዲዮ ስክሮል ሰው መበረታታት ሄዳል መከካዳዳት ውስጥ ምናምንኩ መጋባት አለብን መጋባት አለብን

ስም ለራሴ እናስተዳድራለሁ። ከቤት ወጥቼ ነው የምኖረው። ለራሴ መቆም አለብኝ። ይሄ ሁሉ ላይቭ ውስጥ ፍቅረኛ ኖሮኛ ቃል አገባታለሁ ብያሰብኳት ልጅ ጋር ዴት አድርጊያቃለሁ እና ብዙ ነገር ያሳለፍኩ ልጅ በሶስት አመት ላይ የሆነ ነገር መጣ። እሱም እኔም እሷም ለተጠቀመችበት ነገር ተጠቅመንበታል። አልተጎዳንበትም። ከዛ በኋላ ደግሞ አማርሬ ምናምን ነገር በጣም ደስተኛ ምንድን? የትኛው ነው? እንሻአላ እያያችሁ አሁን፣ በቃ አንድ አመት በጣም ዋጋ ቲክቶክ ያስጀምርኳቸው ልጆች ከኔ የተሻለ ቦታ ደርሰዋል። ቻርጀር ቀይሬሽ ሞከር ተቀምጠን ራሱ በጠረጴዛ ዙሪያ ስናወራ እኔ ራሴ ውስጥ የተፈጠረ ነገር አለ። አሁን እሱ ማሻሻልና ማስተካከል ነው የምፈልገው። የዛሬ አመት ደግሞ

ነገረ እንዳችን አስቀያሚ ይሆናል። እሱ የቲክቶክ ሰው ማወቅ አለበት። እና ደግሞ ያን ያህል አይደለም። ታሪክ ተብሎ አልፏል ተብሎ የሚወራም አይደለም። ወደፊት ብትጠልፉት ፓርት በጣም ሲምፕል እና ተራ ፓርት ነው ነው። እንዲህ እንደዚህ ነው እንዲያሳለፋችሁት የሚያስብል አደ አልተጣለ ነው። አብረን አንሰራ እንጂ ወንድ ልጅ አሪፍ ነገር ስትሮንግ፣ የሆነ ነገር ካገኘ እኮ ወደፊት ያወራል ካለፈበት በኋላ አሁን ያለበትን ነገር ማለፍ ብቻ ነው የሚፈልገው። ስለ እሷ ጉዳይ ሳይሆን ስለ ከስብም ሆነ ስለ ሃይሱል ክረሽን በር ቀደም የሚያውቀው ነገር የለም። ሰላም የሚሆን ነገር ታሪኩን መነሻውን እሱ ወንድ ሰዎችን ብዙ ሰው ኢሳም በቴክስት እያደረጉልኝ ለምንድን ነው ስለ ቲክቶክ ክሬቲቭ አዋርድ የሚያወሩ እያሉ ብዙ ሰው በማናጀር በኩል ቴክስት እያደረገ ነው እና የሆነ ነገር እንድትል ይፈልጋሉ እና ስለ ቲክቶክ ክሬቲቭ አዋርድ የምትለውን ነገር ንገራቸው። ቅድም ለእኔ እያልቅኝ የነበረው ቲክቶክ ክሬቲቭ አዋርድ ማን ብሩክዚቲ ደስ የሚለግገታ። ለምንድን ነው ብሩክዚቲ ራሱ ያልገባው? ምን አልገባኝ እኔ ያገባኛል። በሰው ድግስ ለምን አልጠራችሁኝም አይባልም። እንዲመርጣቸው እንኳንም የመጀመሪያው ቲክቶክ ክሬቲቭ አዋርድ ላይ ኖሚን ሆነን አትሊስት ጀማሪዎች እንደነበርን መታወቅም ጥሩ። ሌላው ችግር የለም። ስሰራ ማንም ይመርጣል። ያስገድዳቸዋል? ህዝብም አልሰራም። ያስገቡ ምን እሺ የሚሸጥ ዘካት ባይዘቡ የሚሸጥ ዩቲብ አለኝ የሚሸጥ ኢንስታግራም አለኝ። የኔ ኢንስታግራም አካውንት የሚፈልግ ሰው ካለ ልሸጠው ነው፣ መግዛት ይችላል። ዩቲብ አካውንቴን የሚፈልግ ካለ መሸጥ መግዛት ይችላል። ወላይ ምሬ ነው። ከዛ በኋላ ከዜሮ ተነስቼ ተቋቁሜ አሪፍ ሆናለሁ ብዬ አስባለሁ። ሁለቱም አክቲቭ ናቸው። ለመሸጥ ለመግዛት መግዛት ለምትፈልጉ ሰዎች በውስጥ አናግሉ። ኢንስታግራም መቶ ምናምን ሺ ሰብስክራይብ አለኝ፣ ዩቲብ ሁለት መቶ ምናምን ሺ በላይ አለው። እና ደግሞ በደንብ አሁን እኔን ማገዝ በደንብ የምትፈልጉ ሰዎች ደግሞ በደንብ ሰብስክራይብ አድርጉ፣ ዩቲዩብ አሪፍ እንዲሆን። ሕፃኑን ባደገኝ ወንድመ በሆንኩን ጓደኛ ነው፣ እዚሁ ተገናኝተን ነው የሚገዛ ሰው

የገባህ ነገር አለ? ምን ከሚስት ከመታ እሺ?